ሰላም ውዶች፣ እንዴት ናችሁ? ዛሬ ደግሞ በሰላጣ መጥቻለሁ። ሰላጣ ቀይ ስር፣ በቆሎ፣ ቲማቲም፣ በቅጠሉ ማለት ነው። ይሄም ደግሞ ይሄ እንትን ነው፣ ምንድነው፣ ዘይትና አቼቶ ምናምን ነው። ይህ የምንሰራው ደግሞ ለእርዳታ ነው። እርዳታ ቦታው እሁድ እሁድ እሰራለሁ። እርዳታ ማለት እነዚህ ሰው የሚመግቡት ጋ እሑድ ስራ በሌለኝ ሰዓት ሄጄ ያግዛለሁ። እና ሲሄድ ሁሌ አንድ ስራ ነው የምወስደው። አንድ ስራ ወስዳለሁ። ሰላጣ መስራት ወሰድኩኝ። ሰላጣውን በዚህ መልክ ሰርቻለሁ። መጀመሪያ ስከትፍ ምናምን አላሳየኋችሁም። አሁን እያደባለኩኝ ነው። አደባል ቄስ ጨርስ ደግሞ በየሰሃኑ ወደ ሞላለሁ ማለት ነው ለ ለምን ለስልሳ ሰው ለስልሳ ሰው የሚሆን ሰላጣን የሰራሁት እና እኔ ያለሁበት አካባቢ ማለት በየቦታው ይኖራል፣ ሰውን የሚመግቡ ማለት ነው። እና ጎዳና ላይ ያሉትን ሰዎች እየጠሩ በአዳራሽ ውስጥ ያበላቸው ያበላሉ ማለት ነው። ይሄ ሰላጣን የሰራሁኝ፣ ሌላው ኬክ ይሰራል፣ ሌላው ሌላ ምግብ ይሰራል። ንያ መቅረጽ የራሴ የሰራውትን ብቻ ነው የቀረስኩት ማለት ነው። እና በዚህ መልኩ ያለው ያው መቅመስ አለብኝ ግዴታ ነው። ቀመስኩኝ፣ እየበላው ነው ያው መቅመስ ብቻ ሳይሆን ያሳዛው ስለምውል ዛ ሰዓት አሳልፌ ስለምመጣ መብላት መፈልገው ሰላጣ ስለነበረ እና ውዶቼ በጣም ነው የማመሰግነው። ሼር ላይክ ለምታደረጉኝ ወዳችሁ ፈቅዳችሁ ስለምታዩኝ ከኔ ጋር ስለሆናችሁ በጣም ነው የማመሰግነው። እግዜር ይስጥልኝ፣ እግዜር ያክብርልኝ።